የትናንት ምሽቱ የሬኔ ለፎ እና የፒተር ሃይንላይን ውይይት ተከታይ ክፍል ነው። ዲሞክራሲ በተግባር የአፍሪካ ቀንድ ዋና ዋና አጥኚዎችና ታዛቢዎች ከሆኑ መካከል አንዱ ሬኔ ለፎር የኢትዮጵያን ወቅታዊ ሁኔታ አስመልክቶ መለስ ከመቃብር እየገዙ ነው፣ ግን እስከ መቼ ይዘልቅ ይሆን የሚል ጽሑፍ በቅርቡ አውጥተዋል። ሬኔ ለፎር ከቪኦኤ የአፍሪካ ቀንድ ኃላፊ ፒተር ሃይንላይን ጋር ባደረጉት ቃለ ምልልስ ሰሞኑን የተሰጠውን ሦስት የምክትል ጠቅላይ ሚኒስትሮችና የውጭ ጉዳይ ሚኒስትር ሹመት ይገመግማሉ። በአስተዳደሩ ውስጥ የትግራይ ተወላጆች የመንግሥቱን ሥልጣን እንደ ገና እየተቆጣጠሩ ናቸው በማለት ያብራሩትንና ተዛማጅ ጥያቄዎችን የመለሱበትን የመጀመሪያ ክፍል ትናንት አቅርበናል። ተከታዩ ቀጥሎ ይቀርባል። ቆንጅታየነች ያቀናበረችው። ሌላው በጽሁፎ ያነሱት ጉዳይ ደግሞ መንግስት በሃይማኖታዊ ጉዳዮቻችን ጣልቃ እየገባብን ነው በማለት ብዛት ያላቸው የእስልምና ሃይማኖት ተከታዮች ዘንድ የሚሰማው ብዝሆት እየጨመረ መምጣቱን ነው። መንግስት በቅርቡ በምክትል ጠቅላይ ሚኒስትርነት ከሾማቸው መካከል ሁለቱ የእስልምና ሃይማኖት ተከታዮች ናቸው። አቶ ደመቀ መኮንንና አቶ ሙክታር ከድርን ማለቴ ነው። ይሄ ችግሩን ለመፍታት የሚደረግ ሙከራ ይመስሎታል? ለመፍታትስ ይረዳል ብለው ያምናሉ? No, McKinnon was appointed because he was the number three, so he became the number two. The appointment of Mukhtar Kedir, it's significant in the sense that Mukhtar Kedir is the rising star of the OPDO, okay? But ደመቀ መኮንን በፊት በፓርቲው ሶስተኛ ሰው ነበሩ። አሁን ሁለተኛው ሰው ሆነው ተሾሙ። የሙክታር ከድር መሾምን በተመለከተ በኦህዴድ ውስጥ ታዋቂነታቸው እያደገ የመጣ ሰው ናቸውና ከዚያ አኳያ የእሳቸው መሾም ትልቅ ግምት የሚሰጠው ነው። ግን የተመደበላቸውን ኃላፊነት የተመለከትክ እንደሆነ ዝቅተኛ ነው፣ የአስተዳደርና የሲቪል ሰርቪስ ነገር። ለምሳሌ ለደብረ ጽዮን ገብረ ሚካኤልና ለቴዎድሮስ አድሃኖም እንደተሰጠው ከፍተኛ ሥልጣን ቦታ አይደለም። ስለዚህ ሙስሊሞች አሁንም ቢሆን በመንግሥቱ ውስጥ ያላቸው የሥልጣን ቦታ አናሳ ነው። ከአጠቃላይ አስተዳደሩ አኳያ ያየህ እንደሆን ሙስሊሞቹ ከጠቅላላው የሀገሪቱ ሕዝብ ከአንድ ሶስተኛው በላይ ሆነው ሳለ አንድ ሶስተኛውን የሚኒስትርነት ቦታ ይዘው አይታዩም። ፒተር ሃይንላይን በማስከተል ሲጠይቅ እሱ እውነት ነው፣ ግን የሙስሊሙን ኅብረተሰብ ብሶት ጋብ የሚያደርግ መንገድ ይኖራል ወይ ወይስ ወደፊትም መንግሥቱን እያስጨነቀ የሚቀጥል ችግር ይመስሎታል ብሎ ነበር። እንደ እኔ እምነት በአገዛዙና በሙስሊሞቹ መካከል የተፈጠረው ግጭት ይህ መንግሥት ስልጣን ከተቆጣጠረበት እንደ አውሮፓ አቆጣጠር ከ1991 ዓ.ም ወዲህ ከገጠሙት ችግሮች ሁሉ ትልቁ ነው። ምክንያቱም ቅድምዬ እንዳልኩት ሙስሊሞቹ ከህዝቡ ቁጥር ከአንድ ሶስተኛ የሚበልጠውን ይይዛሉ። ከኦሮሞ ህዝብ ግማሹ ሙስሊም ነው። ብዙዎች ኦሮሞዎች ደግሞ ኦሮሚያ ራሷን በራሷ እንድታስተዳድር ይደግፋሉ። ስለዚህ አሁን ሁኔታው የለየለት አጣብቅኝ ውስጥ ነው ያለው ማለት ነው ሙስሊም ምክንያቱም ሙስሊሙ ህብረተሰብ የሚጠይቀው የሃይማኖት ነጻነቱ እንዲከበር ብቻ ነው። የራሳችንን የሃይማኖት እምነት ራሳችን የመምረጥ መብታችን ይከበር፣ የራሳችንን መሪዎች እንምረጥ ነው ያሉት። መንግስቱ ደግሞ ሌላ አይነት የእስልምና እምነት ምንም ያህል የሚታወቅ ያልሆነ ሊጭንባቸው፣ በአመራር አካላቸው ውስጥ ደግሞ የራሱን መሪዎች ለመትከል ነው የሚፈልገው። ስለዚህ ጉዳዩን በተመለከተ የሚመጣውን አላውቅም። ችግሩ ግን በጣም በጣም